ከዳችሁ። ከዚህ በኋላ ከአንተ ጋር መሆን አልፈልግም፣ እናንተንም መቅረብ አልፈልግም። አንተ የተምቹን ጉዳይ እያወክ ነው፣ ዝም ያልከኝና ምስጢር የደበከኝ ከእርግብ ጋር ያለውን ግንኙነት እያወቅ አንተ ግን ደበከኝ፣ ብላ ተናገረች። አሲር አሲር በስተመጨረሻ መራራ ነገር ተናገረ። ትሰሚኛለሽ አና ከዚህ በኋላ አንቺ ብቻ ሳቶኜ እኔ ራሱ አልፈልግሽም። ምክንያቱም አንቺ በብልጭ ልጅ ነገር የምትታለይ ተራ ነገርነሽ ከዚህ በኋላ አጠገቤ እንዳትደርሺ። በጣም ይገርማል። ፋያው ግን እንዴት አድርጎ አንቺን አሳድጎ አንቺ ግን የእውነትን በብልጭ ልጅ ነገር ተማምነሽ እንደዚህ እኛ መራቅሽና። ከኛ መሄድሽ እጅጉን ልብ ቢሰብርም ግን አንፈልግሽም። ከዚህ በኋላ ስርዓትሽን ይዘሽ እዛው ከቤተሰብች ጋር ኑሪ ብሎ ተናገራት አቶ ኖላዊ። አቶ ኖላዊ ሀን የግር ወርቆ እባክሽ ተምቹ እንዲከሰስ አታድርጊ፣ ተምቹ እንዲታሰር አታድርጊ ብሎ ተናገረ። ሃና ደግሞ ቆይ ምንድነው አባዬ ለምንድን ነው እንደዚህ የምትለው አይደለችም እርግብ እኔ ተምቹ እንዲታሰር እፈልጋለሁ ስትል እኔ ምልሽ አንዬ ቆይ እዛ ቤት ከገባሽ በኋላ እንደዚህ ጸባይሽ ተቀያየረው ከቶ ምን አድርገውሽ ነው እስኪ ንገሪኝ አ ጆሮንስ ሆነ ተምቹንስ እንደማታቂያቸው ደግሞ በዛ ላይ ተምቹ ተምቹኮ እርግብን ይወዳታል ያፈቅራታል እንዴት እንደዚህ ታደርጊያለሽ ቢያንስ ራሷ ተጸጽታና እራሷ ምናበት እስካልገባች ድረስ እጇን እስካልሰጠች ድረስ ለፖሊስ፣ ተምቹስ ቢሆን መቼ ሰው ያደርገናል? አንድ ጊዜ ተሳስቷል። አዎ መስቀሉንና ሀብሉን አሳልፎ ሰጥቷል። በኋላ ግን ተጸጽቶ እንዲሁም ደግሞ ላንቺ ብሎ ስንት መስዋዕትነት ከፍሎ የለም ወይ አረባክሽ እያሉ ለመኑ። ሀናም ግን በጣም ፀባዩ ከመቀያየሩ የተነሳ በፍፁም እነሱን ካላሳስር እኔ እንቅልፍም አልተኛ ብላ ተናገረች። መስፍን መስፍን በአዩሽን አዋረዳት። ትሰሚኛለሽ እዚህ እስር ቤት እንድትበሰብሽ ባላደርግሽ እኔ መስፍን አይደለሁም ብሎ ተናገረም። በስተመጨረሻ እስር ቤት ያለችው ባዩሽና እንዲሁም የእርግብ ጓደኛ እየተጣሉና እየተበጣበጡ ይገኛሉ። እሱም ትሰሚኛለሽ፣ እንዳትመሰክሪ አልፈልግም ብላ ስትል፣ ምን ማለት ነው አልገባኝም። ቆይ እና ታዲያ ፖሊሶቹ እየጠሩሽ ለምንድን ነው ብላ ስትጠይቃት፣ ነገርኩሽ እኮ ስለ እርግብ ያለችበትን ሁኔታ ንገርኛሉ፣ እኔ ደግሞ አልነግርም አልኳት። ምን አዎ እንዴት ለሁለተኛ ጊዜ እከዳት አለሁኝ? ያኔ ስለ ገንዘብ ብዬ ነው። አሁን ግን ለምን ብዬ እርግብ ልከዳት እችላለሁ? እርግብ እኮ በጣም ጥሩና መልካም ልጅ ናት። ስለዚህ እባክሽ ተይኝ ብላ ስትል፣ ለነገሩ ልክ ነሽ። ለእኔም ቢሆን በጣም ጥሩ ነው። ምክንያቱም እርግብ ተያዘች ማለት እርግብ እያንዳንዱ ነገር አሳልፋ ትሰጠኛለች። ያኔ እኔም እስር ቤት እበሰብሳለሁ ብላ ተናገረች። እንደዚያ ከሆነማ እንደውም ድብቁን ሚስጥሩን ነገርሽ ማለት ነው። ስለዚህ ሂጄ አስቀፈድድሻለሁ ብላ ስትላት፣ አንቺ እኔ አንቺ ሴተኛ ዳሪ ብላ ስትሰርባት፣ ትሰምኛለሽ? ይህንን ቃል እንዳትደግሚው፣ ምክንያቱም ሴተኛ ዳሪ ገላዬን ብሸጥ ይሻለኛል እንዳንቺ የሰው ሀብትና የሰው ንብረት እንዲሁም የሰው ስጋ ከመብላት ብላ ልክ ልኳን ነገረቻት። ወይዘሮ ባዩሽ እንግዲህ ፖሊሶቿን ፖሊሲውን ሳትቀር እያወረደች ትገኛለች። እናም ፖሊሶቹን ማስፈራሪያና ዛቻ እያደረገች በፍጹም ይችልጅ እርግብ ላይ አትመሰክርም ብላ ግግም አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነ ደህና ነኝ። ለዚህ ቻነል አዲስ ሲሆናቸው ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው አስተማሪውና አጓጌው ኖላዊ ድራማ እንደቀጠለ ይገኛል። አሲር በጣም አስቦ እና ተክዞ ያለ አቶ ኖላዊ ደግሞ ቢደውልለትም የትም ሊገኛ አልቻለም። ጆሮ ከዛ በስተመጨረሻ በሩን አንኳኩቶ ገባና፣ አሲር ምን ሆነ ነው? ቆይ እንደዚህ የምታጨናንቀኝ እንደዚህስ? እረ ተው ግድ የለህም ተው ልጅ ተው ብሎ ሲል፣ ምን ላርግ በለህ ነው? ፋየው በጣም ይቅርታ። እኔ እኮ ተምቹን አጥቼ የእሱን ስልክ ስቀጠቅጥና የምንገናኝበት ሙያ እየፈለግኩት ነበረ ብሎ ሲል፣ አይ አንተ ኮ ያልሰማኸው ጉድ አለ ብሎ ነገረው። ምንድን ነው ፋዘር፣ መስማት ያለብኝ ነገር አለ እንዴ? አዎ ልጄ፣ በጣም አለ እንጂ። ምንድነው የተፈጠረው ነገረኛ? እንግዲህ ሀና እኮ ሁሉንም ነገር አወቀች። ማለት ሁሉንም ነገር ስትል ስለ እርግብና ስለ ተምቹና ምን? አዎ። እንግዲህ እህቷ ጋር መጥተው ነበርና ያንን ወርቅ አገኙት፣ እርግብ ቦርሳ ውስጥ የነበረው። በጣም ደነገጠ። ምግብ እየበሉ ነበር ትናለው። ልጄን ልጄን ወይኔ በገዛ እጄ ገደልኩ እንደ ብሎ ሲለው፣ አረ ተረጋጋ ፋዘር፣ ምንም አልሆንኩም እና ታዲያ አሲር ተምቹ የት ነው? ተምቹ እንግዲህ ሄዷል። ማለት ሄዷል ስትል ፋዘር፣ ቀጣዩ ታዲያ ምንድን ነው የሚሆነው ብሎ ሲለው አላቅም። ብቻ ደግሞ የሀንዬ እናት እየፈለገችህ ነበር። ማለት ደግሞ እሷም ልትሰራ ነው እኔን የምትፈልገው፣ የፈለገችውን ነገር አገኘች አይደል? እንዴ እኔ ምን አውቃለሁ። አሲር እንግዲህ እኔ እነሱን አላቃቸው። ዞሮ ዞሮ እየፈለገች ነበረ ሀንዬኮ ስልክ ስትደውልልህ ምንም ይጠራ ላታነሳም ቆየህንኮ፣ ነገር አለ እንዴ ብሎ ሲለው፣ አለምንም አልሆንኩም፣ አነሳላታለሁ። እና አንተ ግን የጠፍተህ ነው፣ እኔ እናትምችኮ በባለፈው ሳምንት ስንፈልግህ ነበር፣ ብሎ ሲለው፣ ምን ላርግ ብለህ ነው ፋየው፣ ስራው እኮ ለትንሽ ቀን ሩቅ አገር ነበር እና ደግሞ ማታ ማታም ጠመጥቼ በቃ መተኛት ነው፣ ጧትም ተነስቼ ደግሞ መሄድ ነው። ለዛ ስላልተመቸኝ ነው እንጂ እኔ በእናንተ እንደማልጨክን ታውቃለክ፣ እያሉ ማውራት ጀመሩ። ሀንቾ ሀንቾ መተኛት ሁሉ አቀቷት። ከእንቅልፏ ተነሳችና ሰላምዬን፣ እኔም ሰላምዬ፣ ሰላምዬ ብላ ስትል ሀናዊ አልተኛሽም እንዴ? አዎ፣ መተኛት አልቻልኩም። እንዴ ቆይ ደግሞ ሁም ምን ተፈጠረ? እኔ ምን አውቃለሁ? ምን እንዴት ተፈጠረ? ነገርኛ እዝራ እዝራ። ምን ሆነ ደግሞ? እኔ አላቅም ቆይ እኔ ምልሻና ግን እሱ አፈቅርሻለሁ ብሎ ጠይቆሻል እንዴ? እንዴ አሁን ማለቴ እሱ ያለው ፍቅር ከያዘኝ እጎዳለሁ ነው እንጂ ያለው እኮ ሌላ ምንም ያለው ነገር የለም። እና ታዲያ እንደዛ ማለት አፈቅርሻለሁ ማለት አይደለም እንዴ? ብላ ስትል ውይ ሃንጌ በዚህ ነገር እኮ አንግባባም። ለማንኛውም ግን አሁን በቃ እሱ በጣም ይኮራብሻል። ምን ማለት ነው? እንደምትወጂውና እንደምታፈቅሪው ጠንቅቆ ያውቃላ ስለዚህ ከዚህ በኋላ አንቺ እንደፈለግሽው ሳይሆን እሱ እንደፈለገች ነው የሚጫወትብሽ። በቃ ተኝ፣ አሁን መተኛት አለብኝ ብላ ስትልም ሰላምዬ ሀና ደግሞ ወይኔ አምላኬ፣ ቆይ ምን አይነት ስህተት ነው የሰራሁት? ግን ምንስ ነገር ነው የተናገርኩት? ቆይ ግን እኔ ፍቅር ሲዞኛል እንዴ እያለች ማለት ጀመረች። አሲር እንግዲህ ውሳኔውን ወሰነ ሰላም እየን ካገኛት በኋላ እንዴት ነሽ? ሰላም ብሎ ደህናነኝ ነኝ ቆያንተ ግን ምን ጠፋህ? ብላ ስትለው አራለሁ አልጠፋሁም እና ሀንዬ ድህናናት? ብሎ ሲላት አዎ ድህናናት ቆያንተ ግን ምኑ ነህነ የጠፋኸው? ስራ ምናምን ስለጀመርኩ ነው። እና የሆነ ጥያቄ ልጠየቀሽ? ጠይቀኝ። ማለቴ በባለፈው የሆነ ልጅ ነበረ እና ታዲያ እሱ ምኗ ነው? ብሎ ሲል ምን ማለት ነው እዝራ እኔ እንጃ እዝራ ይሁን ዘራ ይሁን አላውቅም። ብቻ ግን ከሆነ ልጅ ጋር እኔን ጭራሽ ከነመፈጠር መፈጠር የምረስተው ቻውቻው አለች። እስኪ ነገሪኝ ሰላም፣ የእውነቱን ሳትደብቄ ነገሪኝ። የእውነት እሱ ያፈቅራታል? እኔ አላውቅም። ብቻ ግን የሚዋደዱ ይመስሉኛል። በቃ እሺ። ምን እሺ ነው እንደምትለው? እና ታዲያ ሰላም እስኪ ነገሪኝ። እኔ እሷን ደስታ ነው የምፈልገው እንጂ ግዴታ ስለምወዳትና ስለማፈቅራት የራሴ ሆኜ ብዬ እንዳስገድድ አፈልግሽ ነው እንዴ? እኔ እንደዚህ አይነት ጸባይና ማንነት የለኝም ሀና ባለችበት ሰላምና ፍቅር ትሆን እንዲሁም ደግሞ የጀመረችው ፍቅር ይስመረላት ብሎ ላጥ ብሎ ሄደ። ሰላምዬ ከመገረሟ የተነሳ ቆየኸ ልጅ ፍቅር ነው የያዘው ወይስ ደግሞ መንፈስ አልገባኝም? እኮ እያለች መደመም ጀመረች ሀንዬ ሀንዬ ወይዘሮ ሜላትን እማዬ እንዴት ነሽ ብላ ስትል፣ ደህና ነሽ? ቆየሽ እኮ አባዬ ጋር እና አሲር ጋር እኮ ምግብ ቀርቦ እየበላሁ ነበረ። ነገር ግን ተይው በቃ እያለች ስትል፣ ምን ሆነሽ ነው? ዛሬ ሰላም አይደለሽም እንዴ? ሀንዬ አዎ፣ ምንድን ነው አልገባኝም። አባዬ ጋር ስናወራ ነበር። እሺ፣ ታምቹ የሚባለው ጠፍቷል። ምን ማለት ነው ጠፍቷል? አላቅም ብቻ እኔና ሰላም ወርቁን ስላገኘ ነው ለእኛ መመለስ ደብሮት ይሁን ምን ይሁን አላቅም። እናስ እናማ በቃ አላቅም። ማዬ፣ ቆይ በቃ በፖሊስ ማስያዝ ነው ብላ ስትል፣ ማዬ ባክሽ እንዲታስዩ አልፈልግም። እንዲህ ና ለምንዲን ቆያንችን ጎድተውሽ የለም አሰቃይተውሽ የለም እንዴ? ብላ ስትላት፣ አውቃለሁ ማዬ፣ ነገር ግን አባዬ ልጆቹ እንዲታሰሩ አይፈልግም። በዛ ላይ ደግሞ ለአንቺ የሚሰጠሽ ልጅ ጓደኛ ነው ተምቹ ማለት እሱ ደግሞ እመኝ ጓደኛው፣ እንደዚህ ካደረግሽበት መቼም ቢሆን ይቅርታ ያደርግልሽም። እማዬ፣ ልታስቢበት ይገባል ብላ አለቻት። ከዛ እሺ፣ አንቺ ካልሽ አንቺ ያልሽኝን በሙሉ አደርጋለሁኝ ብላ ወይዘሮ ሜላት ለሃንዬ ቃል ገባችላት። መርማሪዎቹ መርማሪዎቹ መጥተው ስለ እርግብ አንዳንድ ጥያቄ ወይዘሮ ባዩሽን ጠየቋት። እናም ወይዘሮ ባዩሽ እንግዲህ ሙሉ ለሙሉ ክድታርጋ እርግብ በጣም ጥሩ ልጅ ናት። እውነት ለመናገር ቤትና እንዲሁም ደግሞ ገንዘብ ከመፈለግ ውጭ እሰውም ላይ ሆነ ማንም ላይ መጥፎ ነገር አድርጋ አታውቅም ብላ ተናገረች። መርማሪዎቹ ከወጡ በኋላ እንግዲህ ያለኝ አማራጭ ይህ ብቻ ነው ምክንያቱም ሀንዬ ልጆችን ትወዳችኋለች እንዲሁም ደግሞ የሀንዬ አባት እና የሀንዬን አባትና እንዲሁም ልጅ የገዛ ልጅን ሀንዬንማ ከማስቀይምና እንደዚህ የማይሆን ነገር ከምናገር እኔ ራሴ የሆዴን በሆዴ ባደርግ ይሻላል ብላ አለች ወይዘሮ ባዩሽ ወይዘሮ ባዩሽ እንግዲህ አብረው የምትሰራውን ሰውዬ እምባ ዘራፍ አለችበት። ትሰማኛለህ? አንተ ምንም ነገር ፈልገህ አታ አታውቅም ምንም ነገር ሰርተህ ተበላሽቶብህ አያውቅም። እናም እኔ ደግሞ ሙሉ ለሙሉ አስፈልግሃለሁኝ ብላ ስትለው ባዩች፣ ትሰምኛለሽ? ይህ እኮ ሆን ብለሽ የሰራሽ ወንጀል ነው። በዛ ላይ የነ ወይዘሮ ሜላት ድርጅት በተለይ መስፍን ከመጣ በኋላ ከፍ ከፍ እያለ ነው እኛ ደግሞ ዓላማችን ድርጅቱን ማውደም አይደለም እንደ ብሎ ሲላት እሱንም ማደርግልህ መጀመሪያው ከዚህ ከቤት ከወጣን በኋላ ነው ማለቴ ከዚ ከርቸሌ ከእስር ቤት እባክህን እንድታስወጣኝ እፈልጋለሁ ካልሆነ ግን እመነኝ ሁሉንም ነገር ተናግሬ ይበላሻል ብላ አስፈራራችው ሀኒቾ ሀኒቾ አባቷን እኔማ እርግብ እንዳሰቃየችኝ እናገራለሁኝ ለፖሊስ ብላ ተናገረች በፍጹም የእውነት አንቺ የእኔ ልጅ ከሆንሽ እና እኔ ያሳደግኩሽ ከሆንሽ ተምቹንም ሆነ እንደገና እርግብንም አሳልፈሽ አትሰጭም። እርግብ እራሷ ከመነችበትና የእውነትም ከተምቹ ጋር መመለስ ከፈለገች ራሷን ንጹህ አድርጋና ለከፈለችው ወንጀልና አረመኔነት እስር ቤት ገብታ ራሷው ትከፍላለች እንጂ በፍጹምኛ አሳልፈን አንሰጥም ብለው አቶ ኖላዊ ወሰኑ። ተምቹ ጆሮ እንግዲህ ከዚህ በኋላ አንቺ በብርቅልቅ ነገር የምትታለይነሽ፣ ብሎ ሀንቾን ልቧን ሰበረው ስብርብርብርብር አደረ